ወንድሞቻችን በሚያሳዝን ሁኔታ የማየውን ስራ ውስጥ ገብተው አሁንም በሳውዲ አረቢያ እየተያዙ ነው። ዛሬም እንግዲህ በሳውዲ አረቢያ ሁለት ኢትዮጵያንን ጨምሮ አምስት ሰዎች በቁጥጥር ስር መሆናቸው ወይም መያዛቸው ነው የተሰማው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ ከኔ ጋር ልሰላም ነው አልሐምዱሊላህ። ዛሬም እንግዲህ እንደተለመደ አዳዲስ መረጃ ይዤ ወደ እናንተ መጥቻለሁኝ። ይህንንም ደግሞ እንደዚህ አይነት ኢንፎ ኢንፎርሜሽኖችን ይዤ የምመጣው ወንድሞቼ ጥንቃቄ እንድታደርጉ ከእንደዚህ አይነት ስራ ከእንደዚህ አይነት ወንጀል ከሆነ ነገር እንድትሪቁ ነው። እንግዲህ ሰሞኑን አንድ ወንድማችን ቪዲዮ ሲዘዋወር እንደተመለከታችሁት አንድን አረብ ገሎ እሱ እየተፈለገ እንደሆነ ግማሹ ተይዟል ይላል፣ ግማሹ አልተያዘም ይላል፣ ግማሹ በየመን በኩል በሰውዲን አቋርጦ የመን ገብቷል ምናምን፣ የተለያየ ብቻ የተለያዩ መረጃዎች እየወጡ ነው። አልሙሄም ያው አረቡን ገሎ ሰው ደግሞ በትላንትና ዕለት እንደተቀበረ ተሰምተዋል። ዛሬ ደግሞ እንግዲህ የሱን አይነት ስራ ላይ የተሰማሩ ሁለት ኢትዮጵያን ጨምሮ አምስት ሰዎች መያዛቸው ነው የተሰማው። ወንድሞቼ ብዙ ጊዜ እንላቸዋለን እንደዚህ አይነት ስራ ላይ አትሰማሩ። በራሳችሁ ለአባችሁ ሰርታችሁ ያመጣችሁት ገንዘብ የሀላላችሁን ስራ ብትሰሩ የተሻለ ነው። ይሄ ነገር አደጋ ላይ ይጥላቸዋል። ህይወታችሁን መስዋዕት እስከማድረግ ትደርሳላችሁ። አልፎ ደግሞ እንደዚህ አይነት ስራ ላይ ስትሰማሩ ሌላ ሰዎች ሲያዩዋችሁ እንዳያይዟችሁ ደግሞ እነሱ ላይ አሁን ሰሞኑን አረቡን እንደገደለው ልጁ እንደዚህ አይነት ጥቃት ታደርሳላችሁ። አሁን ያኛው ልጅ በሌላ ነገር ተጣልተው በደሞዝ ምናምን አይደለም፣ ያው አደንዛዥ ነገሮችን ሲሸጥ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 ብዙ ሴቶች ብዙ ልጅ አሳዳጊ ወንድሞች አሉ። የሚገርም ነገር ትልቅ ተፍትሽ ነበር። እንደዚህ አይነት የሚሰሩትን እንዳውም የምታቁ ልጆች እያጋለጣችሁ መስጠትና አገራችንን ሰላም ማስጠበቅ እኛንም ልጆቻችን እንዳናሳድግ ሰርተን እንዳንበላ እያደረጉን ነው። በጣም ነው የሚያሳዝነው። ነው ወላ ተፍትሹ ተፍትሽ አይደለም፣ በአይዲ ሲያራ ነው የሚፈትሹት የሚገርም ነገር። ሹርጣዎች አይደሉም ኖርማል ሲያራ ውስጥ ቁጭ ብሎ ነው መስተዋት ዝቅ አድርጎ ያህል በመስተዋት አቁም ይልሃል። ያለውን ነገር እየፈተሽ ነው የሚሄዱ ኢቃማ የሌላቸው ልጆች ኢቃማቸው የተበለገ ልጆች አሁን ማስተካከል ላይ ያሉ ልጆች ብዙ እንደሰማችሁት ነው። በዚህ ጊዜ ብቻ ብዙ ልጆች እንደተያዙ እንደሆነ ነው የተናገረው። ያም ደግሞ በእነዚህ ምክንያት ነው። እዚህ አይነት ስራዎችን ባለማድረግ ራሳችሁን ብትጠብቁ ቤተሰቦቻችሁንም ደግሞ በነፍቆት የሚጠብቃችሁ ሰው ብዙ ሰው ስለሆነ ከእንደዚህ አይነት አጸያፊ ስራ ብትርቁ እናንተ ከወንጀልም እንደራቃችሁ ነው ለራሳችሁም ሕይወት ደግሞ አደጋ ላይ ከመጣል ትጠነቀቃላችሁ። እና ዛሬ ደግሞ የተያዙት ወንድሞቻችን እንግዲህ ሁለት ኢትዮጵያን ጨምሮ አምስት ሰዎች ተይዟል ብያቸዋለሁ። ያው በሳውዲ አረቢያ የጸረ አደንዛዥ እጽ በባለስልጣን በሪያድ ባደረገው ከፍተኛ ክትትል እጽ በማዘዋወር የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን ነው የተነገረው። እነዚህ በቁጥጥር ስር የተዋሉት ሁለት ኢትዮጵያን ጨምሮ አምስት ሰዎችን በቁጥጥር ስር እንደዋሉ ነግሬያቸው ነበረ። እንግዲህ እነሱም ደግሞ ሁለቱ የየመን ተወላጆች ሲሆኑ እንደገና ሁለቱ ደግሞ ኢትዮጵያኖች ናቸው። ድንበር ተሻጋሪ በህገወጥ መንገድ እንግዲህ ወደ ሳውዲ የገቡ ናቸው። ከነዚህ ጋር ደግሞ ከነዚህ አራት ሰዎች ከሁለት የመናዊ ሁለት ኢትዮጵያዊ እንዲሁም ደግሞ አንደኛው ደግሞ የሚገርማችሁ ነገር የሀገሩ ዜጋ ሳውዲ አረቢያ የሆነ ከነሱ ጋር ተመሳጥሮ የሚሰራ አንዱ የሳውዲ አረቢያ ዜጋ ነው። ገባችሁ? አብረው ሁኑ። እነዚህ አምስቱ ተመሳጥረው ሲሰሩ ነው አምስቱም በአንድ በቁጥጥር ስር የዋሉት። እና እነዚህ ግለሰቦች በድምሩ የያዙት ማለት ነው 18 ኪሎ ግራም ሀሺሽ እና ከፍተኛ ቁጥር ያላቸው ቁጥር ስር ያሉት አደንዛጭ እጽዎችን እና ክሊኖዎቹን ሲያዘዋውሩ ነው የተያዙት፣ እና ለሽያጭ ሲያቀርቡ ነው የተያዙት። በጣም በሚያሳዝን ሁኔታ እንግዲህ እነዚህ አይነት ስራዎች ከፍተኛ ዋጋ ያስከፍላሉ። የሳውዲ አረቢያ ህግ ደግሞ እንደዚህ አይነት ስራ ላይ የሚሰማሩ ሰዎች ምን አይነት ቅጣት እንደሚቀጣቸው ግልጽ ነው። ቻችን ይህንን ወንጀል የሚሰሩ ሰዎች ይህንን ነገር የሚያደርጉ ሰዎች ቅጣቱን የሞት ቅጣት እንደሆነ ሁላችንም እያወቅ ነው። ግን ለምን እዚህ ውስጥ እንደዚህ አይነት ስራ ውስጥ እንደሚሰማሩ አላቅም። ብዙ ጊዜ ብዙ ቪዲዎች ይሰራሉ። ብዙ ሰዎች እንደዚህ አይነት ነገር ያደርጉ፣ ተያያዙ፣ የሞት ፍርድ ተፈረደባቸው፣ የተለያየ ነገሮች ሲወጡ ይታያል። ግን እነሱ ደግሞ አሁን ብለ ይገቡበታል። አንድ ሰው ሆን ብሎ እስካደረገው ድረስ ምንም ማድረግ አንችልም። አሁን ትላንትና ሰምታችኋል፣ አረቡ ቀደም ያስገባሁላችሁ አረቡን የገደለው ልጅ እንደዚህ አይነት መጥፎ ስራ ውስጥ ገብቶ ነው። ቀደም እንዳልኳችሁ እሱ እንዳያስይዘው ብሎ ቀድሞ እሱን ህይወቱን እንደነጠቀው ሰምታችኋል። ግን ደግሞ አንዱን ትላንትና እንደዛ እያለን ዛሬ ደግሞ ሌሎቹ ሲደገሙ ደግሞ በጣም ያሳዝናል። እኛ በአንዳችን ካልተማርን የአንደኛው ስህተት ለአንዱ ትምህርት ካልሆነው ምንድን ነው ስትሄድ የመታ እንቅፋት መልሶ ያኔ ድንጋይ ሆን ምንም የሆን እንቅፋት ሲመታ ስትሄድ ከመታ ስትመለስ ደግሞ ድንጋይ ወሱ ሳይሆን እኛንን ማለት ነው። ያ በአንዱ ትምህርት ያልተማር ነው እንደገና በራሳችን ግዴታ በራሳችን ሲደርስብን አይደለም ትምህርት የምንማረው። በራሳችን እስኪደርስብን ድረስ መጠበቅ የለብንም። በሌሎች ትምህርት መውሰድ አለብን። አንዳቸው የሰሩት ስህተት ለእኛ ትልቅ ትምህርት ሊሆን ይገባልና ወንድሞች አሁንም ቢሆን በላባችሁ ሰርታችሁ ላባችሁን ጠብ ያደረጋችሁበትን ገንዘብ ሀላላችሁን ለመቀበል ለመስራት ሞክሩ እንጂ እንደዚህ በአቋራጭ ያልፍልኛል፣ በአቋራጭ ሰርቼ ሀብታም ሆናለሁ ብላችሁ ስትጥሩ እንደዛ ምትጓጉለት ሀብት ሳታገኙትም ህይወታችሁን ልታጡት ትችላላችሁና ጥንቃቄ አድርጉ። በዚህ ሀገር በተለይ ሳውዲ አረቢያ ላይ እንደዚህ አይነት ነገሮችን ማስገባት ለማስገባት ማሰብ አደጋ ላይ ያደርሳቸዋል። ቅጣቱ ከባድ ነው። ህይወትን መስማት ህይወትን መስዋዕት የሚያስደርግ ቅጣት ነው ያለውና ከእንደዚህ አይነት ስራ ከእንደዚህ አይነት ድርጊት ራቁ። እንዲህ በአኪራም ባዱኒያም የምትሰቃዩበትን ነገር ምን አመጣው? የሀላል ርስክ የሀባይቢ የሀላል ሀላላችሁን ፈልጉ። ሀላል ላይ ተሰማሩ። እንዴ በጣም እኮ ነው ደስ የሚለው ሀላላችሁን ሰርታችሁ ወሩ ደርሶ ስትቀበሉ ጥሩ ስሜት አለው። ግን በሀራም ያመጣችሁት ገንዘብስ ሰቀቀን፣ የህሊና እረፍት የለውም ገንዘቡ የት እንደሚሄድ ራሱ አታውቁትም። እና ከምንም በላይ ደግሞ የህሊና እረፍትን የሚያክል ነገር የለም። ለምን የሰው ሀቅ ካልበላችሁ የሰው ሀቅ ካልወሰዳችሁ፣ በላዋችሁ ያመጣችሁት ገንዘብ በራሳችሁ ሰርታችሁ ያመጣችሁት ገንዘብ ሲሆን ስጋት የለባችሁ፣ ጭንቀት የለባችሁ፣ ሀሳብ የለባችሁ። ለበቃ እናንተ አእምሯችሁ ፍሪ ነው የሚሆነው። ግን ደግሞ የሰረቃችሁት ገንዘብ እንደዚህ አይነት አጸያፊ ነገር ውስጥ ገብታችሁ በወንጀል ተዘፍቃችሁ ያመጣችሁት ወንጀል እንትን ገንዘብ ስጋት ነው። የአእምሮ እረፍት የለውም። ወላሂ ረፍት አይሰጣችሁም። ረፍት የምትሳጣችሁ የተኛ ነው። በሐላላችሁ በላባችሁ ለፍታችሁ ያመጣችሁት ገንዘብ ብቻና ብቻ ነው ረፍት የሚሰጣችሁ የሚገባው የሚችለው ማለት ነው እና እንደዚህ አይነት ነገር ስራ ላይ ራቁ ወንድሞች። አሁንም ትላንትም ከትላንት ወደም ደጋግሜ ስላችሁ የነበረው ነገር ይሄ ነገር እንዳይፈጠር ያ ልጅ የሰራው ስህተት እኛ ልንማርበት ነበረ። ገና እንኳን ሁለት ቀን በሁለት ቀናችን ሌሎ ወንድሞቻችን ደገሙትና ተያዙ። ምንም ልንላችሁ አንችልም። ከዚህ በላይ ምን ብንላችሁ? በጥብጠን እናጠጣችሁ? ምን እናድርግ? ተናገርን አንተ ተናግረን ዛሬ ምደግሙት ከሆነ እናንተ ታጥቦ ጭቃ ነው ማለት ነው እና ተግባራዊ የማታረጉ ነገር ከሆነ ምን ያረጋል? ለማንኛውም አላህ ይጠብቀን። የወጣ ነው ለስራ ነው፣ እና በሰላም ለመስራት የሚፈልጉ አንገታቸው ደፍቶ ለሚሰሩ በጣም ብዙ ምስኪን፣ ጨዋ የሆኑ ለስራ በላባቸው ሰርተው ለመለወጥ የመጡ እህት ወንድሞቻችን አለ። በእናንተ ምክንያት ደግሞ እነሱ እየታፈሱ ነው። ቅድም እንደሰማችሁት ከሆነ አራት ሺ ምናምን የሚሆኑ አሁን ብቻ በዚህ በገደለው ልጅ አረቡን በገደለው ልጅ ብቻ ምክንያት እነዛ ተይዘው እስር ቤት እንዳሉ ብዙ መረጃዎች እየሰማን ነው። አላህ ይጠብቀን። ለማ